ልጅም የያዘች አይመስልም። እኔ አሁን አሁን ደግሞ ራሴንም እያጠራጠርኩ ነው። እርጉዝም ነች አይደለችም የሚለው ነገር እኔ ራሴ እያጠራጠረኝ ነው። ኮሚኒቲ ሰው ሲሰበሰብ አቦልጄባ ሲባል ሩታና ብርሃም ተሳስቀው መጡ። ሰበር ዜና። ሰላም ጤና ይስጥልኝ። ክብራንና ክብራን አድማ የተመልካቾች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ ኮሜንት አስተያየት ስጡ እላለሁ ማለት ነው። እንግዲህ ቪዲዮን አላየሁትኝም ነበር እኔ አሁን ነው በደንብ አድርጌ ያየሁት ማለት ነው። ሩታ እና ብርሃም እንዴ የዛሬውማ ልዩ ነው፣ ልዩ ነው። የመጨረሻ ሩታኮ በቃ እኔ ስሜ ያረገዝኩትኝ ነው የምመስለው። ሩታ ጭራሽ ምንም ያረገዝች አትመስልም አለ አብርሃማው። ቅልል ብሏታል እንደው፣ ስትወልድም እንደዚህ ቅልል ይበላት የእኔ ናት ማለት ነው ኔ ዋ። በጣም እውነት ግን ነው አብርሃም። ግን ልጅነቴ ልጅነቴ ማርና ወተቴ። አረ ልጆ ልጆይ ልጆይ ተጫወቱ። እንደው ልጅነታችሁን ገና አልጨረሳችሁም ካልዳኔም ካልጨረሳችሁ እንዴ? ቤተሰብ እየ እኔ በጣም ነው የሳኩት ማለት ነው። እንደዚህ እያሾራት እየተሸሸሩ። አረ አይን ላይን። እንዴ አብርሃም ምናለ እንዴ? ፈልገሽ አልቅሰሽ አይደል እንደ ያገኘሽ ስንት ሆነሻል? አይ አብርሃም መቼም ትነጋገራላችሁ እኮ አይገልጸውም እሱማ አዎ የጠሉትን ሰው ሲያነሳበት አይወድም። ማል አብርሃም ትክክል ብላል ምንም አልተሳሳክም። ማይ ሩትዬ ሩትዬ ኮ ትወድሃለች ትወድሃለች። በአንዳንድ ሰዎች ነው እንጂ አንተን እየጠላች አለች በጣም ትወድሃለች። ይማ እንዲሁ ህቃ አይን ላይን አረ ተይ መቤት እያብርሽ እና ሩታ አዲስ ፍቅረኛ መልሽ ሆነዋል። እናጣብሳቸው በጣም ፍቅራቸው እንደገና ደግሞ ያበደ ሆነዋል። ዊ ህጻን ልጅ አሁን ይወለዳል ይታቀፋሉ። እንዲህ በጣም በጣም እንደገና አገርሽቶባቸዋል። አሁን አብሶ ያቺ ቦታዋ በቃ እኔ ይቺ ቦታ ምንድና ብዬ ቡታጅራዎችን ስጠይቅ አይ ብዙ ጊዜ የቡታጅራ ልጆች ሄደው የሚጠባበሱበት እዛች ቦታ ላይ ነው እና ብዙ ላይፍን እዛ ቦታ ላይ ሄደው ያሳልፋሉ። እና ሩት እያብርሽም እዛች ቦታ ላይ ብዙ ውለታ ውላላቸዋለ። ያን ቦታ ስናስታውስ ሙቤ ናስታውሳለሁ። ሙቤ ሂድ እንጂ ህይወት ምርጫ እንትናትልህም ያለው ነገር መቼ ማረሰውም። እና ሩቲና አብርሽ በጣም እንዲሁ ግማ እናሳረቃቸው ሳይታረቁ እንደዚህ ፍንድቅድቅ ብሎ መንጣት ግን አይገርምም። ጥጡ ገዝተን ለምጣህ፣ ጥሩ አድርገሃል። ዛሬ ደግሞ ፓምፐርስ ይዘና ፓምፐርስ ገዝተን ና፣ እሱን የቀረህ ባጊ። አይ እንደ ይብላኝላችሁ፣ ሀያ አራት ሰዓት ጦርነት ከብታችሁ ለምትጣሉ እህቶቼ እንደ ውሱ ይሆናችሁ ነው የምለው፣ እንጂ አብርሽና ሩታ እኔ በቃ እንደማይለያዩ ተናግሬ ያለሁ። መቼ የማይለያዩ እነሱ፣ እናቴ አብርሽ እኮ እንደዚህ ሶሻል ሚዲያ ላይ እንደምታወሰው አይደለም አብርሽ፣ እውነት በጣም ከልቡ ሰው ከልቡ ወንድ ነው። ወንድ ለሚስቱ ትልቅ ክብር ያለው ነው። በውስጥ ይሄ ለብር ሲባል እንጂ እኔ እውነት ሩታን እየጠላት እየሰደባት፣ ሩታ አብርሽን ጠርታው እንደዚህ እየሰደበችው አይደለም። በቃ ክፍተት ዝም ብለው በመካከላቸው እየፈጠሩ እንጂ አረ መቼም ሩቲና አብርሽን እዛው ሀገር ሄዶ ያየ መቼም መመስከር ይችላል። እኔ እውነቴ ነው የምላችሁ እና በጣም ሪል ላይፋቸው በጣም ደስ የሚል ላይፍ ነው ያላቸው። ግን ሚዲያ ላይ ደግሞ እንደዚህ ሆነ ይመጣሉ። ኦኬ፣ ችግር የለውም። እኛ ልክ እንደ ሙሰልሰል ወይም ድራማ ነው ብለው ቢነግሩ ኖሮ እኮ ቢሆን ተከታታይ ድራማ እንከታተል ነበረ። ግን አብርሃምና ሩታ ፈጣሪ መጨረሻችሁን ያሳምርላችሁ። በጣም ደስ ትላላችሁ። እዚሁ እኛ እያየናችሁ እኮ ተጋብታችሁ እዚሁ እኛ ላይ ልትወልዱብን እኮ ነው እያየናችሁ እያየናችሁ እንደው እውነት ይህኔም ብላችሁ እህቶች የእኛስ ቀን መቼ ነው ትላላችሁ። የእኛ ቀን እንኳን መቼም አይደለም፣ መቼም አይደለም። የእኛ ቀን ስደት ላይ ነው ቀናችን። አይ ቡታ ጅራዎች ተቀየራችሁ፣ ችግር የለም ተቀየሩ፣ ከፍ ከፍ በሉ። አብሶ ሩታን አሁን ላይ በጣም ብዙ ሰው እንዴት እንደዚህ ሆነ እንዴት ውሸት ነው ምናምን በጣም ያሳፍራል። ሕጻን ልጅ ከፈጣሪ የተሰጠን ስጦታ በድራማ ብለው ሩታና አብርሃም አይሰሩም። አብርሃም ደግሞ ልጁ ያጠራጥረኛል ውሸት ነው ምናምን ያለው ነገር እሱ ለእንዲሞቅ ጨዋታው እንዲሞቅ ብሎ እንጂ መቼም እሱ ቢያወራ እኛ መቼም እያየን ነው። እርጉዛት መስለኝ ምናምን እያለ ያለው ፓርቲ መጨረሻ ፓርቲ ላይ በጣም ነው የሚገርመው። አብርሽዬ እንደዚህ አትበል፣ ምክንያቱም ብዙ ሰው አለ አንተ የቀልድ ብትናገር ብዙ ጥላቶች ደግሞ ይችን አይዲያ ረዘም አድርገዋት ብዙ ለመውራት ይሞክራሉ። እንደ ሩታ ነብሰ ጡር እኮ አይደለችም አውቃ ነው። መቼም አይነ በሲር እንኳን ቢገምት የሩታ ሆድ ያውቃል። እውነት ነው የምላችሁ እና አብርሃም በተናገረው ክፍተት አንዳንድ ሰዎች ኮሚኒቲ ጽፎ አይቻለሁ። በጣም ባለጌነህና እንዴት ነው ያረገዘችው? ከሌላ ነው። አረ በጣም ብዙም ይባላል። አረ ባካችሁ ቶቼ እናንተ ግን የእኛ የኢትዮጵያ ህዝብ ለምንድን ነው ሰው ሲቀየር የማትወዱት? ይቀየሩ በቃ እነሱ እነሱም ተቀይረው ሰውንም እየቀየሩ ነው አይደል ይስሩ በፈለጉት መንገድ ይሄ ነገር ያዋጣናል ይሄ ነገር ለኛ ተገቢ ነው ካሉ ኦኬ እኛ ዝሙት ነው አልናቸዋ እነሱ ደግሞ አልመሰላቸው በቃ አይደለም ብለው እየሰሩ ነው ስለዚህ እኛ ደግሞ በሚሰሩት ነገር ፈታ እያልን ጀስ ሀሳብ አስተያየት መስጠት ነው ያለብን ብዬ ነው እኔ የማምነው። እንዴ አሁን የትናንትና ቪዲዮ እየተሳሳቁ በቃ እያቀፋት ምጧን ይሄው እንደዚህ እያዳመጠ በቃ ትወጅኛለሽ አቤት ፍቅርሽ በቃ ይሄን ሲገላለጹ ፍቅራቸውን ሲገላለጹ ደስ ነው የሚለው። በቃ እናንተ ይሄን እንኳን አይታችሁ። አረ ውሸቱን ነው እንደዚህ የሚላት አብርሃማ የሆናት ምናምን ነገር። አረ ባካችሁ እናንተ የምታወሩት እና እነሱ ያሉበት ህይወት በጣም ልዩነት አለው። በጣም እኔ አስረግጬ እነግራቸዋለሁ ማለት ነው። እንዴ እናንተ እኔ ዛሬ ማውርች እኮ አሰሙ። ዜድዬ፣ ካሜራ ማንሽ፣ ካሜራ ማንሽ። እነሱ አሸይና ናቸው። ሩቲ ይህን ሰሞን ካብርሽ ጋር ከመጣ ጀምሮ ለብቻቸው ፍንድቅ ድቅ ብላ አእምሮባት ከዋክብቶችን እኮ ነው የመሰለች ከዋክብቶችን። ይመርብሽ መሪ ድመቂ፣ ደስታሽ በቤትሽ ይሙላ። ሩቲ እንወድሻለን። እኔ በጣም ደስ ብሎኛል። በጣም ነው ያሳቁኝ። እንዴ እንደገና ፍቅረኛ ማጆች እና ጣብሳችሁን እስቲ ተጠባበሱ፣ በቃ ተጠቃቀሱ ምናምን። ከዛ በኋላ ሚዲያው ደግሞ በአንድ እግሩ ይቆም። ግን ሩቲ ከአሁን በኋላ አልመጣም ምናምን ቪዲዮ እያለች ነው። እውነት ነው። ግን ሩቲ ነገ እንዳትመጪ ተሳስተሽኝ፣ እናትዬ አልመጣም። የመጨረሻ ነው የሐኪም ቤት ውጤታቸው። እንግዲህ ማለት ነው ሩትዬ በሰላም ወልደሽ ስመሽ ልጅሽን ታቅፈሽ የምናይሽ አድርገን ነው የምንለው። ግሬስ ፋሚሊ በሙሉ ለአንቺ መቼም ሸይጣን ከሆነ እንጂ መልካምን የማይመኝልሽ የሰው ልጅ በሙሉ ለአንቺ መልካምን ነው የሚመኝልሽ። በሰላሙ ወልደሽ ክፉሽን አንሰማ። ምንም ብንተር ምንም ብንስቅ ብንጫወት እናንተ እንድታርጉ እንጂ ፈጣሪ ከዚህም በላይ ከፍ ከፍ አድርጎሽ የልጅናት የምትሆኒ ያድርግሽ ማለት ነው ሰጪዎችሽንም እንግዲህ በእግር ስር ያደርጋቸው፣ ጠዋት ማታ እጃቸው አያቋርጥ እንላለን። ሩትዬ አንቺንም ጉልበሽን ብሩክ ያድርገው። በሀገርሽ ከቤተሰቦች ጋር ከባልሽ ጋር ከባልሽ ቤተሰቦች ጋር ፈታ ብለሽ የምትኖር ህይወት መታደል ነው። ይታደሉታል እንጂ መቼ ያገኙታል? እውነትን ነው መቼም አያገኙትም ማለት ነው። እና ምቀኞች ይብላኝላችሁ፣ ሩታን ለምዘቀዝቋት ምናምን ይብላኝላችሁ። እሷ ግን ይሄው ቁጭ እንዳለች እንደ ቆመች ነው አለች። ምንም አልተዘቀዘቀችም። ፎቶውን ሳታስቡ ዘቅዘቅ አርጋችሁ ሆኑ ይችላል እንጂ ሩት ዘቀዘቃችኋት አልዘቀዘቃችኋት ምንም የምትሆነው ነገር የለም። ከአብርሃም ጋር ለመለየት የምትሞክሩ ልትኖር ትችላላችሁ። መቼም ማይለያዩ አይሳካላችሁማ፣ አይሳካላችሁም። የተዋደደን ሰው ማን ይለየዋል? ፈጣሪ ብቻ ሲሆን እንጂ ላለው በሌላ ፕሮ ፕሮግራም እንገናኝ። ይህንን ይመስላል ማለት ነው የመጨረሻቸው የሆስፒታል ውጤት፣ ይሄንን ይመስላል ማለት ነው። ሩትዬ ልጇን ታቅፋ የምትመጣ ያድርግልላለሁ። ላይክ፣ ሼር፣ ሰብስክራይብ። ባይ ባይ።